ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት ወታደሮቹን አሰልጥኖ ማስመረቁን መግለጹን ቀጥሏል። በወልቃይትም በጦላይም ትናንትና ዛሬ ሰልጥኖ ተመረቁ የተባሉት ደግሞ ከነዚህ ውስጥ ይገኙበታል። ሌትናንት ጀነራል አለምሸት ደግፌ የሚቃጣብንን ትንኮሳ እየቀለበስን እንገኛለን ሲሉ፣ ኮሎኔል ደመቀ ዘውዱ ደግሞ ግርግር አንፈልግም ሲሉ ተናግሯል። ዝርዝሩ ተዘጋጅቷል። በባህር ዳር የቦምብ ጥቃት ሲፈጸም በከተማ ዙሪያ ደግሞ የከባድ መሳሪያ ጥቃት መድረሱ ተሰማ። በክልሉ ርዕሰ መዲና የምክክር ኮሚሽኑ አጀንዳ ማሰባሰብ መቀጠሉን አሳውቋል። ታደምጡታላችሁም። ባንዳና ካዲ በሚል ተፈርጃለሁ ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩን ሀሳብ የተቃወሙ ያሏቸውን የህዋ ስራ አስፈጻሚዎችን በተመለከተም ተናግሯል። የምትሰሙት ሌላኛው መረጃ ይሆናል። የመከላከያ ሰራዊቱ ተደራዳሪውን የጦር መሪ ገደልኩ ሲል ገለጸ። የኦሮሞ ነጻነት ሰራዊት በበኩሉ ከ270 በላይ የመንግስት ኃይል የደመሰስኩበትና 80 እስረኞችን ያስለቀኩባቸው ኦፕሬሽኖችን አካሂጃለሁ ብሏል። ይህንንም ይዘናል። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ ያሉ የታገቱት ውስጥ በርካታዎች ተገድሏል ሲል ማህበሩ አሳወቅም። የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ደግሞ ስፖርት ስሩ ብለዋል። አቶ ታዬ ደንዳ በበኩላቸው የዜጎች ደህንነት የመጠበቅ ኃላፊነት ያለበት አካል ፓርክና ሪዞርት ላይ ነው ሲሉ ገልጿል። ሌላኛው መረጃችን ነው። ዶናልድ ትራምፕ በአሜሪካ ዋና ዋና ከተሞች እናም በሌሎችም ሀገራት ከተሞች ተቃውሞ አጋጥሟቸዋል። እነዚህ ህዝባዊ ሰልፎች እጃችሁን አንሱ የሚሉ መፈክሮች የተሰሙባቸው መሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የብልጽግናው መንግስት ወታደሮቹን አሰልጥኖ ማስመረቁን መግለጹን ቀጥሏል። በጦላይም በወልቃይትም ትናንትና ዛሬ ሰልጥኖ ተመረቁ የተባሉት ደግሞ ከነዚህ ውስጥ ይገኙበታል። ሌትናንት ጀነራል አለምሸት ደግፌ የሚቃጣብንን ትንኮሳ እየቀለበስን እንገኛለን ብለዋል። ኮሎኔል ደመቀ ዘውዱ ደግሞ ግርግር አንፈልግም ሲሉ ተናግሯል። ከወራት በፊት ከየመንገዱና ከየመዝናኛ ስፍራው እየታፈሱ ወደ ወታደራዊ ማሰልጠኛዎች ሲጋዙ የነበሩ ታዳጊዎችና ወጣቶች ከሰሞኑ በተከታታይ መመረቃቸው እየተ ነገረ ይገኛል። እንደ ሁርሶ ብር ሸለቆና ጦላይ ያሉ ማሰልጠኛዎችም ተረኛ የእርስ በርስ ጦርነቱ ሰለባዎችን አሰልጥነን አስመረቀን የሚለውን ባለፉት ተከታታይ ሳምንታት ሲያደርጉት የቆዩት ጉዳይ ነው። ይህን ስልጠና የምታጠናቅቁ ዋነኛ ተልኳችሁ ብልጽግናውን ማስቀጠል ነው የሚለው ደግሞ ከፊልድ ማርሻሉ በኩል የተሰጠ መመሪያ ነው። የተጀመረውን የአገር ብልጽግና እንዲቀጥል መታገል መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። ዛሬ በጦላይ የአስረኛ ዙር ምርምር ወታደሮችና የ ሀያ ሰባተኛ ዙር የባለ ሌላ ማዕረግተኛ አሰልጣኞችን አስመረቁ ሲልም ገልጿል። በእርግጥ ላለፉት ስድስት ዓመታት አሰልጥኖ ያስመረቁት በመቶ ሺዎች የሚቆጠር ሰራዊት እየተገባ የሚለውን መመለስ የማይሹት የብልጽግናው ሰዎች አሁንም ሌላ አሰልጣኝን ወደ እርስ በርስ ጦርነቶች እየማገዱም ቀጥሏል። የፊልድ ማርሻል ብርሃኑ ጁላ አማካሪ ሌትናንት ጀነራል አለምሸት ደግፌም አሁን እየገነባ ነው ያለው ሰራዊት በዲሲፕሊን የታነጸ እናም ተልእኮውን በብቃት እየተወጠ ያለ ነው ሲሉ ይናገራሉ። እርሳቸው ይህንን በተናገሩ ዋዚማ ባሉት ቀናት ከተፈጸሙ ድርጊቶች ውስጥ በጎጃም ብራቃት ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ለህክምና የሚመላለሱ አዛውንቶች ጭምር በዚህ በዲሲፕሊን የታነጸ በሚሉ ሰራዊት እንዴት ሊረሸኑ ቻሉ የሚለውን ግን የሚመልሱ አይመስልም። እሳቸው ተልኮን በብቃት የሚወጣ ሰራዊት አለ ሲሉ ቢገልጹም የሀገር መከላከያ ሰራዊቱ ለፖለቲካዊ ምክንያት ከገዛ ወንድሞቹ ጋር በየጥሻው የማጋደሉን ተልኮ ነውን የሚለውን ጥያቄ ማጫር ው ግን አይቀርም። ሌትናንት ጀነራል አለምሸት ደግፌ ከወራት በፊት ሰራዊቱ በሚሊሻ ተልዕኮ ላይ ነው የሚለውን አምነው ወደ ካምፑ መግባት አለበት ሲሉ ተደምጠው ነበርና፣ የሆነ ሆኖ ጀነራሉ የትኛውን የሚለውን ባይገልጹም የሚቃጡብንን ትንኮሳዎች እየቀለበስን ሀገርን እያጸናን ነው ሲሉ ግን አንስቷል። ይህን የብልጽግናውን መንግስት ወታደራዊ ስልጠና የወሰዱት ምርቃት ከተደረገባቸው አካባቢዎች ውስጥ አንዱ ደግሞ ወልቃይት ነው። በአካባቢው የተመደቡ አስተዳዳሪዎች በማይካድ ላይ የተሰጠው ስልጠናን

በነ ብርጋዴር ጀነራል ሚልኬሳ አረጋ አማካኝነት የተከዜ ዘብ የተሰኙ ታጣቂዎች በቀጠናው በተደጋጋሚ እንዲመረቁ መደረጋቸው የሚታወስ ሲሆን በአካባቢው የሰለጠኑት እነዚህ ሚሊሻዎች ውስጥ ከፋኑ ኃይሎች ጋር ላደረጋችሁት ውጊያ በሚል በመከላከያ ሰራዊቱ በኩል ሽልማት እንደተሰጣቸው የሚዘነጋ አይሆንም። ትናንት በነበረ የምርቃ ስነስርዓት ላይ የተገኙት የቀጠናው የብልጽግና ሹም አቶ አሸተ ደምለውም እናንተ የተከዜ ዘብ ናቸው ሲሉ ገልጸው የተከዜ የድንበር ሰላም ማረጋገጥ የሚችል ኃይል ፈጥረናል ሲሉ ተደምጧል። እኛ የመከላከያ ሰራዊቱ ደጀነን የሚለውን በማከል ኮሎኔል ደመቀ ዘውዱ በተመሳሳይ ከሶስት ቀናት በፊት እኛ በግርግር ጥያቄያችን ይመለሳል ብለን አናምንም፣ የምናሰለጥነውም ለሰላም ነው ሲሉ ተናግረው ነበር። የምንሰለጥነው ሰላምን ለማስከበር ነው፣ ህግን ለማስከበር ነው። ህግን ሲከበር ነው ሁሉም ነገር የሚኖረው። የእኛ ጉዳይ የእኛ ጥያቄ ደግሞ በግርግር አይደለም ይፈታ አቋም ይዘን ፌዴራል መንግስት ጥያቄ አቅርበናል። ጥያቄያችን መመለስ የሚችለው ሰላም ሲሆን ነው። የኢትዮጵያ የምድር በርን እየጠበቅ ነው የሚል አቋም ያላቸው ኮሎኔሎ በመከላከያ ሰራዊቱ አማካኝነት የተከዜ ዘብ የተሰኘ ኃይላቸውን ማስመረቃቸውን መግለጻቸውም ይታወሳል። የመከላከያ ሰራዊቱ ተደራዳሪውን የጦር መሪ ገደልኩ ሲል ገለጸ። የኦሮሞ ነጻነት ሰራዊት በበኩሉ ከ270 በላይ የመንግስት ኃይል የደመሰስኩበትና ሰማንያ እስረኞችን ያስለቀቁባቸውን ኦፕሬሽኖችን አካሂጃለሁ ብሏል። በኦሮሚያ ክልል ያለው ውጊያና የሚፈጸሙ ጥቃቶች አሁንም እንደቀጠሉም ናቸው። ከሰሞኑ በክልሉ የሽመልስ አብዲሳ አስተዳደር የሰጠው ሹመት አነጋጋሪ ነበር። በቅርቡ የኦህዴድ ብልጽግና እጅ ሰጡኝ ያላቸውን ታጣቂዎች አመራሮችን ሹመት መስጠቱን ሲገልጽ በደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር መከተል ኃላፊ ተደርገው ሚልኬ ሳለታ ወይም በጫካ ስማቸው እጃልጉሬ መሾማቸው ካንድ ወር በፊት በተጻፈ ደብዳቤ ላይ ተመላክቶም ነበር። እኔ አሁን በእናቶች መልስ አብዴሳ ሹመት የተሰጣቸው እጃልጉሬ የመከላከያ ሰራዊቱ ባለፈው ዓመት ግንቦት 6 2016 ዓ ም በይፋ ገጹ ባወጣው መግለጫ መሰረት ሪፐብሊካን የጥበቃ ኃይሉን በደቡብ ምዕራብ ሸዋ ዞን ለሚ ወረዳ በማሰማራት ደመሰስኳቸው ካላቸው አመራሮች አንዱ የነበሩ መሆናቸው ነው። ነገሩን አ አነጋጋሪ አድርጎት የሰነበተው የሆነው ሆኖ የመከላከያ ሰራዊቱ ትናንት ተደራዳሪውን የጦር አዛዥ ገደልኩ ሲል አሳውቋል። በሰበር ዜና ባሰራጨው በዚህ መግለጫ ሾዴ የተባለውን የጃልመሮን ሰው ገደልኩ ሲል ነው የገለጹም። የኩምሳ ድሪባ ጃልመሮ ዋና ሰው የነበረው እንደዚሁም በታንዛኒያው ድርድር ዳሬሰላም ድረስ ከመሮ ጋር ተጉዞ ተደራዳሪ የነበረ ግለሰብ ነው ሲልም ያክላል። በምስራቅ ወለጋ ዞን ሀሬሉ ወረዳ ገንጃ አካባቢም ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተርሳይክል ሲጓዝ ከትናንት በስቲያ መሻሽ ላይ ገደል ነው በማለት ይቀጥላል፣ የመከላከያ ሰራዊቱ መግለጫም። ምዕራብስ ደግሞ በምዕራብ ሸዋ ዞን ሜታ ዋልቂጤ የወረዳ ቁንዲ ገረሱ አካባቢ 14 የኦሮሞ ነጻነት ጦር አባላትን ገደልኩ ሲልም አንስቷል። በእነዚህ የመከላከያ ሰራዊቱ መግለጫዎች ሸኔ የሚሉት የነጻነት ጦሩን ምታችንን መቋቋም ተስኖት እየተፍረከረከ ነው የሚል መደምደሚያም ተካቷል። ታንክም ድሮንም ጀትም ሞርታር የታጠቀው አገዛዙ የነጻነት ጦሩ ተፍረከረከ አመራሮች ተገደ መቋቋም አቅቷቸው ተበተኑ የሚል መግለጫን እየሰጠ እነሆ አምስት የጦርነት ዓመታት አልፏል። ቢያንስ እንኳን ከስምንት ወራት በፊት በሁለት ወራት ውስጥ የኦሮሞ ነጻነት ጦርን ሙሉ በሙሉ እናጠፏለን ያሉት ያገዛዙ ሰዎች አሁን ደግሞ ስለ ትላልቅ ኦፕሬሽኖች ነው እየገለጹ የሚገኙት። የኦሮሞ ነጻነት ጦር በበኩሉ ባለፉት አስር ቀናት ያደረግኩት ያለውን ኦፕሬሽን ሪፖርት ይፋ ያደረገ ሲሆን በነዚህ ቀናት በተለያዩ አካባቢዎች ከሁለት መቶ ሰባ በላይ የሚሆኑ የመንግስት ኃይሎችን በመግደል አንድ መቶ ሰማንያ ወታደሮችን ደግሞ አቆሰልኩ ሲል አሳውቋል። በምስራቅ ሸዋ ሌበን፣ ጭቆላ፣ ዱግዳ፣ ምዕራብ ሸዋ ኢሉ፣ በምስራቅና ምዕራብ አርሲ ሙኒሳ፣ ጃጁ፣ ሂባን፣ ዶዶታና ሙኒስ አካባቢዎች ላይ በተፈጸሙ ጥቃቶች በርካታ የመንግስት ኃይሎችን ለሞትና አካል ጉዳት እንዲጋለ ተገልጦ አድርጊያለሁም ይላል። ሙኒስ ወረዳ ላይ በተፈጸመው ጥቃት አንድ ወታደራዊ አዛዥ ከተገደሉት ውስጥ መሆናቸውንም በሪፖርቱ አመላክቷል። በኢሉ አባቦራ ጉዳያ በመንግስት ካምፕ ላይ ጥቃት ማድረሱን፣ በምስራቅ ወለጋ ሳሲጋ ጅማታ ከተማ የደፈጣ ጥቃት መፈጸሙን በማከል በምዕራብ ሀረርጌ ዞን ካሚሳ ከተማ ፖሊስ ጣቢያ ላይ ጥቃት በመሰንዘር 8 እስረኞችን አስለቀኩ ሲል አንስቶ በዚህ አካባቢ የሚገኝ ወታደራዊ ካምፕንም አወደምኩ ሲል ያክላል። ከሁለቱም ተፋላሚ ወገኖች የወጡ እነዚህ ሪፖርቶች የሚያሳዩት ግን ክልሉ አሁንም የእርስ በርስ ጦርነቱ አውድማ ሆኖ መቀጠሉን ነው። በባህር ዳር የቦምብ በከተማ ዙሪያ ደግሞ የሞርታር ጥቃት መፈጸሙት ሰማም። በክልሉ ርዕሰ መዲና የምክክር ኮሚሽኑ አጀንዳ እያሰባሰብኩ ነው ብሏል። በተለያየ መጠን ቦታ እያቀያየረ የቀጠለው የክልሉ ጦርነት ዛሬና ትናንት የሰዎችን ህይወት የነጠቀባቸው ስፍራዎችም አሉ። የክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ሰባታሜት ተብሎ በሚጠራው አካባቢም የከባድ መሳሪያ ጥቃቶች መድረሳቸው ተሰምቷል። ያጋጠመ ሰብዓዊ ጉዳት ስለመኖሩ ግን የታወቀ ነገር የለም። በከተማው ቀበሌ 16 ስታዲየም አካባቢ የተፈጸመው የቦምብ ጥቃት ግን ጉዳት ማስከተሉ ተሰምቷል። በከተሞች ቅርብ ርቀት ከተፈጸሙ ጥቃቶች ውስጥ ከደሴ አቅራቢያ በምትገኘውና ኩታበር አካባቢ የደረሰው የሚጠቀስ ሲሆን ለዘመቻ የወጡ በደርዘን የሚቆጠሩ የክልሉ የጸጥታ አባላት ማለትም የአድማ ብተናና የሚ የመጨረሻ ኃይሎች የእርስ በርስ ጦርነቱ ሰለባ መሆናቸው ታውቋል። የፋኖ ኃይሎች ደግሞ በርካታ የክልሉ የጸጥታ ኃይሎች እየተቀላቀሉ ነው ይላሉ። በጎጃም ቀጠና ባለፉት ሁለት ቀናት በመቶዎች የሚቆጠሩ የሚሊሻ አባላት እንደተቀላቀሏቸው ካሰራጩት መግለጫ ለመረዳት ተችሏል። በክልሉ እንደ ቋራ ሰከላና ቆቦ ባሉ አካባቢዎችም ጥቃቶች መድረሳቸው ተሰምቷል። በዚህ ሁነት ውስጥ በሚገኘው በክልሉ ርዕሰ መዲና ባህር ዳር የምክክር ኮሚሽኑ አጀንዳ እያሰባሰብኩ ነው ሲል መግለጹም ይታወሳል። በርካቶች ብልጽግና ከብልጽግና ጋር የሚያደርገው ምክክር ይሉ ተገኝተውታል። በሀገሪቱ በልዩነት ያሉ የፖለቲካ ኃይሎች የሌሉበት ምክክር የሚያመጣው ለውጥ ምን እንደሆነ ባይታወቅም ከፍተኛ በጀት እየፈሰሰበት ግን እየተካሄደ ነው። የፋኖ ኃይሎች የሌሉበት የኦሮሞ ነጻነት ጦር ያልተቀበለውም ህወሀት፣ ኦነግ፣ ኦፌኮ፣ ኦብነግን ጨምሮ በርካታ የፖለቲካ ኃይሎችም ውድቅ ያደረጉት ምክክር መሆኑን ተከትሎ ነው ብልጽግና ከደጋፊዎቹ ጋር እየመከረ ነው የሚሉ አስተያየት ሰጪዎች መደመጣቸውም ከአማራ ክልል ወደ አዲስ አበባ በመጓዝ ላይ ያሉ የታገቱት ውስጥ በርካቶች ተገድሏል ሲል ማህበሩ አሳወቅም። የሀገሪቱ መከተል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ደግሞ ስፖርት ስሩ ብሏል። አቶ ታየደንዳ በበኩላቸው የዜጎች ደህንነትን የመጠበቅ ኃላፊነት ያለበት አካል የፓርክና ሪዞርት ግንባታ ላይ ያተኩሯል ሲሉ ገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ ወደ አማራ ክልልና በተቃራኒው በሚጓዙ መንገደኞች ላይ የሚፈጸመው እገታ እንደቀጠለ ነው። በዚህ አካባቢ ያለው እገታ በመጠን የከፋ ይሁን እንጂም በሀገሪቱ በርካታ ስፍራዎች እገታ ወረርሽኝ ሆኖ ዜጎች ሰቆቃ ላይ ናቸው። ከሰሞኑ በምዕራብ ጎንደር መተማና፣ አዳኝ አገር ጫውቆ፣ እንደዚሁም ጭልጋ የተፈጸመው ተከታታይ እገታዎች የዚህ አብነት ናቸው። ትናንት በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን እና ቱሉ ሁሉ ምልክ መካከል አንድ ሙሉ ተሽከርካሪ የተሳፋሪዎች መታገታቸው ከነዚህ ውስጥ ደግሞ የተገደሉ መኖራቸውን መዘገባችን የሚታወስ ነው። ማህበሩ ደግሞ ከታገቱት ውስጥ በርካታዎች ተገድለዋል ብሏል። የሾፌሮቹን ውሎ የሚከታተለው ጣና አሽከርካሪዎች ማህበር በታጣቂዎች ከታገቱ ከተባሉት ሳፋሪዎች መካከል በርካታዎች በጥይት ተመተው መገደላቸውን ከስፍራው እንዳረጋገጠ ለቴክባ ገልጿል። አንድ ሟች የቅርብ ቤተሰብ አንድ የልጅ አባት እንደተገደሉ ነገ የቀብር ስነ ስርዓታቸው ይፈጸማል ተብሎ እንደሚጠበቅ ገልጸውም የሟች ቤተሰብ አስከሬን ለማምጣት ሄደዋል ብለዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩና የሟቾችን አስከሬን ወደ ትውልድ ቦታቸው ለማምጣትም የሟች ቤተሰቦች ዛሬ ወደ ገታ ቦታው እንዳመሩ ገልጿል። የሟች ወላጆች የሟቾችን አስከሬን ገና ሊቀበሉ በመሆኑ ሀዘናቸውም ስለ በረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸውንም የዘገባ ምንጩ ጠቅሷል። ታፍነው የተወሰዱት ቁጥር ስንት እንደሆነ ግን በውል አልታወቅም። የትናንቱን ገታ በተፈጸመበት አካባቢ ከሁለት ሳምንት አካባቢ ሰበባ ወደ ደብረ ማርቆስ በርካታ ተሳፋሪዎችን ይዞ ሲጓዝ የነበረ ፈለገ ዩን በአስታጣቂዎች አስቁመው ሙሉት ተሳፋሪዎች ታግተው የታጋች ቤተሰቦች በሚሊየን ብር እየተጠየቁ በሚገኙበት ጊዜ ነው አዲስ እገታ የተከሰተው። ዜጎች እንዲህ ባለ ሁኔታ ውስጥ የሚገኙ ሲሆን፣ የብልጽግናው መሪዎች ደግሞ ኳስ ላይ ናቸው። አቶ ሽመልስ አብዲሳ የድል ኳሱ በእግራችን ቁጥጥር ስር ነው ያሉት ከቀናት በፊት ነው። የብልጽግና አውሮፕላን ትኬት ቁረጡ የሚሉት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ዛሬ ኳሷን ይዘው

በቀን አንድ ጊዜ መመገብ የተሳኑ በሚሊዮን የሚቆጠር ዜጋን የሚመሩት አቶ ተመስገን ስለ ሰሞኑኛዎቹ እገታዎች ቢጠየቁ የብርቱ ከአንድ ድራማ ነው ብለው ሊጀምሩ እንደሚችሉ የሚገምቱ አይጠፉም። አቶ ታየ ደንዳ ይሄንን የሚያጠናክር ሀሳብ አላቸው። ትናንት በሰሜን ሸዋ ወረጃርሶ ወረዳ የተለመደው አሳዛኝ እገታ ወንጀል መፈጸሙን ሰምተናል። አንድ የመንገደኞች አውቶብስ ላይ ተኩስ ተከፍቶ በርካታዎች ሲቆስሉ፣ ከአስር በላይ ንጹሓን ዜጎች መገደላቸው፣ ታፍነው የተወሰዱም ስለመኖራቸው ተነግረዋል የሚሉት አቶ ታየ የዜጎች እንደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ ያተኩሯል ሲሉ ይገልጻሉ። ከሰሞኑ ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎቹን ሕይወት የቀጠፈውና አካል ያጎደለው የትናንት ወንጀል ግን ዝም ተብሏል። የ መቶ ብር ጉቦ ያንገበገባቸው ኢቲቪና ፋናም በሚሊዮኖች የተዘረፈ ብዙ ዜጎችን ለመከራ ያጋለጠው ተደጋጋሚ ገታ ወንጀል ምንም ያልመሰ ሰላቸው ስለምን ይሆን ሲሉም ጠይቋል። ሚስጥሩ ምንድ ነው? አጋጁስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካል ስለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበው ስለምንድ ነው? በእርግጥ የእገተው አላማ ገንዘብ ማግኘት ብቻ ነው ወይነስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኑሮበት አላማው ኦሮሞና አማራን ለማጣላት ከሆነስ ውጤቱ ማንን ይጠቅማል በሚልም በጥያቄ አክለዋል።

ባንዳና ከሀዲ በሚል ተፈርጃለሁ ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ ሀሳብ የተቃወሙ ያሏቸውን የህዋ ስራ አስፈጻሚዎችን በተመለከተም ተናግሯል። በተከታታይ ከተለያዩ የመገናኛ ብዙኃን ጋር ቃለ ምልልስ እያደረጉ የሚገኙት አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ስራውን እንዳይሰራ አድርገዋል ያሏቸውን የትግራይ ፖለቲካ ኃይሎችን መውቀሳቸውንም ቀጥሏል። አቶ ጌታቸው ከዩኤምዲ ጋር በነበራቸው ቆይታ አሁን ትግራይ መላቅጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብን በከፍተኛ ጭንቀትና መከራ ውስጥ ይገኛል፣ ሲሉ ጀምሯል። ከጊዜያዊ አስተዳድሩ ምስረታ ጋር አያይዞ በማስታወስም በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳድሩ ሲመሰረት የኢፌድሪ ጠቅላይ ሚኒስትር ጦርነቱን በመምራት ከፍተኛ ሜና የነበረን አምስት ስራ አስፈጻሚዎች ወደ ፕሬዝደንትነት ኃላፊነት እንዳንመጣ ፍላጎት ነበራቸው በማለት አስታውሷል። ይህንን ሀሳብ እሳቸው ቢቀበሉትም የተቀሩት አራቱ ስራ አስፈጻሚዎች ግን የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውንም ተናግሯል። ጊዜያዊ አስተዳድሮን ለማቋቋም ባላስፈላጊ ክርክር ከአራት ወራት በላይ ፈጅተናል። በብዙ ጠውረድ መጋቢት 2015 ተቋቁሞ ፕሬዝደንቱን የመምራት ሲጀምር በቅናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጧል። በዛው አመት ወርሀ ግንቦት ላይ ደግሞ በባሰ ሁኔታ ከሃዲ ተባልኩኝ በማለትም ተናግሯል። አራቱ የህወሓት ስራ አስፈጻሚዎች ያሏቸውና በስም ያልገለጿቸው ሰዎች በየሶስት ቀኑ ፍሬ በሌለው ስብሰባ በመጥመድ ከመንግስታዊ ስራ ውጭ እንደሆነና በዚሁ ተማረሬ ኃላፊነት በራሴ ፈቃድ እንድለቅ ሰርተዋል፣ ሲሉም ክሳቸውን አሰምተዋል። አልሳካ ሲላቸው ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ካድሬዎች፣ ከጂዎች ብለው በመፈረጅ አላሰራሉን የሚል ውንጀላም አሰምተዋል። አቶ ጌታቸው የህዋ ስራ አስፈጻሚም የፕሪቶሪያዊ ተኩስ አቁም ስምምነትን እንደ ሽንፈት የሚቆጠር በተፈናቃዮች እጣ ፈንታ የሚቆምር ጊዜያዊ አስተዳድሩ የተሰጡት ተልእኮች እንዳይፈጽም ከላይ እስከታች በእቅድ የሰራ አደናቃፊ ነው የሚል ውንጀላ አማክለውበታል። ተቸካይና ለውጥ የማይቀበሉ በሚል የገለጿቸው አራቱን የስራ አስፈጻሚ ሰዎችን ከስራ መደባ ጋር በተያያዘ ያቀረቡላቸውን እቅድና አለመግባባትም አንስተዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2010 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳድሩ ተቋቁሞ ስራውን በ2015 ሲጀምር አንድ ነጥብ ሁለት ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ያስተዳድራቸው ብልሹ አሰራርን የሚያሳይ ስለመሆኑም አብራርቷል። በትግራይ ያለውን አሁና ፖለቲካዊ ቀውስና ችግር ህወሓት ስልጣን ብቻውን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው በማለትም ነው ያቀረቡት። በአሜሪካ ዋና ዋና ከተሞች የጸረ ትራምፕ የተቃውሞ ሰልፎች ተካሄዱ። እጃችሁን አንሱ የሚል መልእክትም ያላቸው ሆኗል። ፕሬዚደንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ የተባለውን ተቃውሞ ሰልፍ በአሜሪካ በሚገኙ ዋና ዋና ከተሞች አስተናግዷል። የእጃችሁን አንሱ የተቃውሞ መሪዎችን በአምሳ አሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎች ለማድረግ አስበው ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮም በሌሎችም ከተሞች የሚቆጠሩ ሰዎችም ትናንት በተቃውሞ ሰልፎቹ ላይ ታይቷል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ተቃውሞ አንስቷል። ትራምፕ በአብዛኞቹ ዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስና በበርሊን ጨምሮ ከአሜሪካ ውጭም ሰልፎች ተደርጓል። ከአሜሪካ ውጭም እንደ ለንደን ባሉ ከተሞችም ተቃዋሚዎች ተቃውሟቸውን አሰምቷል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸው ለውጦች በመጣስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱና ከዩክሬን ላይ እጃችሁን አንሱ የሚሉ መፈክሮችም ተደምጧል። አንዳንድ የህዝብ አስተያየት ውጤቶችን የሚመረምሩ ጥናቶች የፕሬዚደንት ዶናልድ ትራምፕ ተቀባይነት እየቀነሰ ስለሚሄዱ እየገለጹ ናቸው። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ የተሰኘ የህዝብ አስተያየት መለኪያ የህዝብ አስተያየቱ ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑን አሳይቷል። በጥር 20 በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ አካባቢ እንደነበር ነው የሚገልጸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።